ከመኖሪያ አገሩ ውጪ አዘውትሮ በመውጣት የተለያዩ ቦታዎችን መጎብኘት የሚወድ አሜሪካዊው ጆን አለንቻው። ብዙ ጊዜ የህይወት ዘይቤውንና ጉብኝቱን በሄደባቸው ሀገራት ያሳለፋቸውን ጊዜያት በኢንስታግራም ገጹ ላይ ለተከታዮቹ በማጋራት ይታወቃል። ነገር ግን እነዚህ ፎቶዎችና አስደሳች የሚመስሉት የቪዲዮ ልጥፎች መጨረሻቸው ጥሩ አልነበረም። በ2018 ከወደ ህንድ ያልተጠበቀ ዜና ተሰማ የ26 ዓመቱ አሜሪካዊ አድቬንቸረር ወጣት መገደሉን የአገሪቱ ባለስልጣናት ተናገሩ፣ የሚል ነበር። ለዘመናት ተገለው የነበሩ የጎሳ አባላት የሚኖሩበትን እንኳን ሰው ወፍ እንኳን ዝር የማይልበትን አደገኛ ቦታ ጥሶ በመግባት በዚያ ስፍራ የሚኖሩትን ጥንታዊ የጎሳ አባላት ለመጎብኘት እየሞከረ እንደነበር የሚያሳይ አዲስ መረጃም ጭምር የሀገሪቱ መንግስት አያይዞ አወጣ። ይህ የሰሜን ሴንቲኔል ደሴት ነው። ይህ የሰሜን ሴንቲኔል ደሴት ነው። በምድር ላይ ካሉ በጣም ሚስጥራዊ ቦታዎች አንዱ፣ የምድር አሳሾች እና ተመራማሪዎች ለብዙ ሺህ ዓመታት ያክል ከውጭ ዓለም ሰው ጋር ንክኪ ሳይኖራቸው ተደብቀው በዚያ ስፍራ ብቻ ይኖሩ የነበሩ ከውጭው ዓለም ሙሉ በሙሉ በሚባል ሁኔታ ግንኙነት ያልነበራቸው ጎሳዎች መኖሪያ እንደሆነ ይናገራሉ። ሰሜን ሴንቲኔል የህንድ ንብረት ከሆኑት የአንዳማን ደሴቶች መካከል አንዱ ሲሆን የሀገሪቱ መንግስት ይህን አካባቢ ለመጎብኘት ቀርቶ ከዚህ ደሴት በአምስት ኪሎ ሜትር ርቀት ላይ መታየት በራሱ በሀገሪቱ ህግ መሰረት እስከ እስር የሚያደርስ ቅጣት እንደሚያስቀጣ በማወጅ ወደዚህ ስፍራ አንድም ሰው ዝር እንዳይል ብሎ አስጠንቅቋል። ይህ አዋጅ ደሴቱን ለመጎብኘት በተደረጉ ተደጋጋሚ ሙከራዎች ምክንያት በተከሰቱ የግድያ ሙከራዎች አልፎም ህይወቱን ያሳጣው የጆን አደገኛ እርምጃ በሀገሪቱ መንግስት ከተሰማ በኋላ ነበር። አሜሪካዊው አሳሽና የሃይማኖት ሰባኪ እንደ ፈረንጆች አቆጣጠር ከ2018 ዓ ም ጀምሮ ወደዚህ አደገኛ ደሴት ለመሄድ ሲያቅድ የነበረ ሲሆን በተመሳሳይ ዓመት ወደ ህንድ አገር በመጓዝ ትንሽ ጊዜያትን ከቆየ በኋላ በህገወጥ መንገድ ጉዞውን ለማድረግ በመወሰን በአካባቢው ለሚገኝ አንድ አሳጥማጅ ጠቀም ያለ ገንዘብ በመስጠት በጀልባ አሳፍሮ ወደዚያ ደሴት እንዲወስደው ያሳምነዋል። ምንም እንኳን አሳጥማጁ የቀረበለት ሐሳብ ለእስር የሚዳርግ ቢሆንም ወደ ቦታው ለማቅናት ዝግጅቱን በመጨረስ በታቀደበት ጊዜና ቦታ ይገኛል። የባህር ኃይል መርከቦችን እይታ ለማስወገድ ሁለቱ ወጣቶች በሌሊት ጉዟቸውን ይጀምራሉ። ጆን አለንቻው ለዚህ ጉዞ ለዓመታት ሲዘጋጅ እንደነበረ እና ስለ ጎሳው ጥቂት የማይባሉ መረጃዎችን ከተለያዩ ቦታዎች በማሰባሰብ በጥንቃቄ ጥናት ሲያካሄድ እንደነበረም ለአሳ አጥማጁ እያጫወተው ወደ ቦታው ይጓዛሉ። በዚህ ደሴት ውስጥ የሚኖሩት ሴንታንየስ በመባል የሚታወቁት ህዝቦች ቋንቋቸውን፣ አመጣጣቸውን ወይንም ትክክለኛ ስማቸውን ማንም አያውቅም። የሚታወቅ አንድ ነገር ቢኖር ለማያውቋቸውና ከውጪ ለሚመጡ እንግዶች ርህራሄ የሌላቸው ጨካኞች እንደሆኑ ነው። በታሪክ ከዚህ በፊት ወደ ደሴቲቱ ለጉብኝት የሚቀርቡትን ሰዎች በማጥቃት እናም በመግደል የሚታወቁትን እኚህ የሴንቲናያል ጎሳዎችን ለመጎብኘት ጆንና አሳ አጥማጁ ድፍረት በተሞላበት መንገድ ከባህር ኃይል ወታደራዊ ጥበቃው በማምለጥ ወደ ደሴቲቱ ባህር ዳርቻ ይቀርባሉ። በደሴቱ ላይ እንደደረሱ የጎሳዎቹ አባላት በጠላትነት ተቀበሉት። ምንም እንኳን ለአካባቢው ነዋሪዎች እንደ ኮኮናት ያሉ የሚበሉ ምግቦችን እና ሌሎች ስጦታዎችን ለመስጠት ቢሞክርም ሁኔታው እየባሰ ሄዶ ቀስቶችን እርሱ ወዳለበት አቅጣጫ እስከ መተኮስ ይደርሳሉ። ሆኖም ይህ አሜሪካዊ ወጣት እንደገና በሌላኛው ቀን ለመሞከር በማሰብ ወደ ጀልባው ተመለሰ። ነገሩ በጣም አደገኛ ሊሆን እንደሚችል ቢያውቅም በሚቀጥለው ቀን ወደዚህ አካባቢ ከእንደገና ለመመለስ ይወስናል። በሚያሳዝን ሁኔታ ነገሩ እንደጠበቀው አስከፊ ሆኖ ይጠብቋል። ከሰዓታት በኋላ የ26 ዓመቱ አሜሪካዊ ወጣት መገደሉን የሀገሪቱ መንግስት ተናገረ። እንደ ፖሊስ ገለጻ መሠረት የግድያው ምክንያት ቀስት ወይንም ጦር ሊሆን እንደሚችል በመግለጽ መረጃውን ይፋ አደረገ። ይህ ልጅ የሕይወቱን የመጨረሻ ሰዓታት እንዴት አሳለፈ? በዚህ ነገር ላይስ ለምንድን ነው ይህን ያል ተጠምዶ የነበረው? ሕይወቱን ያሳጣው ስህተቱስ ምን ነበር? ይህ ለብዙዎች ያልተፈታ እንቆቅልሽ ሆኖ ይኖራል። ስፋቱ 72 ኪሎ ሜትር እንደሆነና ከፓንታላሪያ ደሴት በመጠኑ ትንሽ ያነሰ እንደሆነ የሚነገርለት የሚስጥራዩ ደሴት መጠኑ አነስተኛ መሆኑ ባለፉት ዘመናት ከሌሎች የአንዳማን ደሴቶች በተለየ በአውሮፓውያን ቅኝ ግዢዎች ትኩረት ውስጥ እንዳይገባ አድርጎታል። በ19ኛው ክፍለ ዘመን በህንድ ውስጥ የብሪታንያ ቅኝ ገዢ ባለስልጣናት ከሰሜን ሴንቲኔል ጥቂት ኪሎ ሜትሮች ርቃ በምትገኘው በታላቋ የአንዳማን ደሴት የቅኝ ግዛት ማዕከላቸውን አቋቁመው ነበር። ታዲያ በዚህ ጊዜ ነበር የሀገሬው ተወላጆች ሳይቀር መቋቋም ያልቻሉት ወረርሽኝ በሽታ በመከሰቱ ወዲያውኑ የአካባቢው ሰዎች መሞት የጀመሩት። እንደ እድል ሆኖ የሰሜን ሴንቲኔል ነዋሪዎች ግን ከሁሉም ደሴቶች በተለየ በሕይወት ሊተርፉ ችለዋል። ስለ እነሱ የሚታወቀው በጣም ጥቂት ነገር ነው። የደሴቱ ህዝቦች በጥቁር ቆዳቸውና ረጃጅም ቁመታቸው ይታወቃሉ። ከ60 ሺህ ዓመታት በፊት ወደዚህ ደሴት መጥተው እንደሰፈሩ የሚነገርላቸው እኚህ ጎሳዎች እስካሁን ድረስ በጣም ጥንታዊ ያኗኗር ዘይቤን እንደሚከተሉና ለምግብነት የዱር አሳማዎችን በማደን እና ከባህር ውስጥ አሳዎችን በስለታማ ቀስታቸው ነጥቀው በማውጣት እያደኑ እንደሚመገቡም ይነገራል። ነገር ግን አንዳንድ ምስክርነቶች እኚህ ህዝቦች የሰው ስጋን ሳይቀር ለምግብነት እንደሚያውሉ ይናገራሉ። በአስራ ሦስተኛው ክፍለ ዘመን ታዋቂው የቬኔሲያዊ አሳሽ ማርኮ ፖሎ በዚህ ደሴት የሚኖሩ ሰዎች የያዙትን ሁሉ የሚበሉ ጨካኞችና ገዳዮች እንደሆኑ በመጽሐፉ ይገልጻል። በ2006 ዓ ም ሁለት አሳ አጥማጆች በሰሜን ሴንቲኔል ደሴት በተከለለው ውሃ ውስጥ አሳ ለማጥመድ ሲሞክሩም በእነዚህ ጥንታዊ ጎሳዎች በመጥረቢያ ተመትተው መገደላቸውንና አስክሬኖቹን ለመመለስ የተደረጉ ሙከራዎች በሙሉ እንዳልተሳኩ በአካባቢው በቅርበት የሚኖሩ ሰዎች ይናገራሉ። ደሴቱ በ1956 በሀገሪቱ የአቦርጂናል ጎሳዎች ሕግ መሠረት የተጠበቀ ሲሆን ሕጉ ማንም ሰው በደሴቲቱ ላይ እንዳያርፍ ወይንም እንዳይቀርብ ይከለክላል። ይህም ሴንቲላናያንን ከዘመናዊ በሽታዎች እንዲሁም የውጪ ጎብኚዎች በእኚህ ጎሳዎች ጥቃት እንዳይደርስባቸው ታስቦ የወጣ ሕግም ነበር ታዲያ ጆን ጉዞውን ለአስር ዓመታት ያህል ሲያቅድ የቆየው ይህን የአገሪቱን ሕግ እያወቀ ነበር። አሜሪካዊ ጆን አክራሪ ክርስቲያን ሚስዮናዊ ሲሆን የኢየሱስን የወንጌል ቃል ላልሰሙት ሁሉ ለማድረስ ቆርጦ የተነሳ ሰውም እንደነበር ይነገርለታል። ቀናተኛ ለሆነ ለዚህ ወጣት ይህን ሚስዮናዊ ዓላማውን ለማሳካትና ለዚህ ጉዞው ዝግጅቱን የጀመረው የሕክምና ስልጠና በመውሰድ እንዲሁም ረጃጅም ጉዞዎችን ወደ ሌሎች የአንዳማን ደሴቶች በማድረግ እና በመለማመድ ጭምር ነበር። እንደ አውሮፓውያን አቆጣጠር ኖቬምበር 14 2018 ዓ.ም ወደዚህ ቦታ ለመሄድ ቆርጦ ተነሳ። የመጨረሻውን ጉዞ ለማድረግ ባቀደበት በዚህ ጊዜ በማስታወሻ ደብተሩ ላይ ለቤተሰቦቹ የኑዛዜ ደብዳቤ ጽፏል። በእነዚህ ጎሳዎች ሊገደል እንደሚችል ያውቅ የነበረው አሜሪካዊ ወጣት ነገሩ ቢከሰት እንኳን ቤተሰቦቹ በሴንቲናላውያን ላይ እንዳይቆጡና የይቅርታ ልብ እንዲኖራቸው በደብዳቤው ላይ የተጻፈ ሲሆን በኖቬምበር 16 ላይ ከኚ ጎሳዎች ጋር ከተከሰተው የመጀመሪያ ግንኙነት በኋላ በኖቬምበር 17 ምሽት አሳጥማጁ ጆንን ለማየት ተመልሶ ሲመጣ ሴንቲናላውያን የጆንን አስክሬን ወደ ባህሩ ዳርቻ ሲጎትቱ ታየ። ጆን ከሞተ በኋላ አሳጥማጁ እንዲታሰር ተደርጓል። የሞቱ አስክሬኑም ቢሆን ፈጽሞ አልተገኘም ነበር። ለዛሬ ያዘጋጀንላችሁ አጠር ያለ ታሪክ ይህን ይመስል ነበር። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።